ሰላም አድማጮቻችን፣ ሓሪ ዳሳን ይዘን ቀርበናል። አብራችሁን ቆዩ። አንድ ነጥብ አራት ቢሊዮን በላይ አማኞች እረኛ 266ኛው የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በስትሮክ ህመም በጠና መታመማቸው ከተሰማ አንድ ወር ቆይታ በኋላ በፋሲካ ማግስት ሰኞ ሚያዝያ 13 ቀን 2017 ዓ ም ህይወታቸው ያለፈው ሊቀ ጳጳስ ፍራንችስኮስ የዓለም ህዝብ በእጅጉ አዝኖላቸዋል። የድሆች አባት ሊቀ ጳጳስ ፍራንችስኮስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ሲሆን ከሳምንታት በፊት ነበር አገግመው ወደ መኖሪያ ቤታቸው የተመለሱት። የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክት አስተላልፈውም ነበር። ሆኖም ሊቀ ጳጳስ ፍራንሲስኮስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን ማዕከል ከሆነችው ቫቲካን ሰኞ ረፋድ ሚያዚያ 13 ቀን 2017 ዓ.ም ይፋ ተደርጓል። ለሰብአዊነት ያላቸው ተቆርቋሪነት እንዲሁም ደማቅ ገድሎቻቸውን በመዘከር ጉራማይሌ የሆነው የአደባባይ ስብዕናቸውን በማንሳት የዓለም መገናኛ ብዙሃን አጀንዳ አድርገዋቸዋል። በዛሬው የሓሪ ዳሰሳ ሊቀ ጳጳስ ፍራንችስኮስ ከምሽት ክበብ ጠባቂነት እስከ ሮማው ሊቀ ጳጳስነት ያደረጉትን አስደናቂ የህይወት ጉዞ እናስቃኛቸዋለን። አብራችሁን ቆዩ። ሊቀ ጳጳሳት ፍራንችስኮስ ከደቡባዊ ንፍቀ ክበብ ወይም ከደቡብ አሜሪካ ግዛት መሆናቸው እንዲሁም የአውሮፓዊ ሳይሆን የካቶሊካዊት ቤተ ክርስቲያን ርዕሰ ሊቀነ ጳጳሳት በመሆን በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጁ ግሪጎሪ ሳልሳዊ በኋላ እሳቸው የመጀመሪያው ከአውሮፓ ያልሆኑ ሊቀ ጳጳስ ናቸው። የትውልድ መንደራቸው ከአርጀንቲና ዋና ከተማ ቦነስ አይረስ ሲሆን ከጣሊያናውያን ቤተሰብ የተገኙ ናቸው። ወላጆቻቸው ወደ አርጀንቲና ያቀኑት በጣሊያን ፋሺዝም በተስፋፋበት ወቅት ነበር። የልጅነት ዘመናቸው በብዙ አስገራሚ ክስተቶች የተሞላም ነበር። በህመም ከሞት የተረፉበት ብዙ አጋጣሚዎች ነበሩ። ከልጅነታቸው ጀምሮ ህመም የሚጸናባቸው ሲሆን፣ በሳምባ ህመም ይሰቃዩም ነበር። ይህ ህመም ታዲያ እስከ ህይወታቸው ፍጻሜ ድረስም ሲከተላቸው ኖሯል። በወጣትነት ዘመናቸው ኑሮን ለማሸነፍ የምሽት ክበብ ጠባቂና የክበቡ የጽዳት ሰራተኛ ሆነውም ሰርተዋል። ሊቀ ጳጳሳት ፍራንቺስኮስ የጵጵስና ስማቸው ሲሆን የመታወቂያ ስማቸው ጆርጅ ማሪዮ በርጎሊዮ ይባል ነበር። ለወላጆቻቸው የበኩር ልጅ ሲሆኑ አምስት ታናናሽ ወንድምና እህቶች አሏቸው። ጆርጅ ማሪዮ በጉርምስና ዘመናቸው የሳን ሎሬንዞ እግር ኳስ ክለብ ደጋፊ ነበሩ። በአንድ ወቅት የሳን ሎሬንዞ ቡድን አርማ ይዘው ፎቶ መነሳታቸው ለብዙዎች አስገራሚ ሆኗል። በትምህርታቸው በኬሚስትሪ ባለሙያነት ተመርቀው በፋብሪካ ውስጥም ሰርተዋል። ከዚህ ሙያቸው በኋላ ግን እይታቸውም ሙሉ በሙሉ ወደ መንፈሳዊ ዓለም አዞሩ። ፍልስፍናን ሥነ ጽሑፍንና ሥነ ልቦናን አጠኑ። የምንኩስናውንም ዓለም ተቀላቀሉ። ርዕሰ ሊቃነ ጳጳሳት ፍራንችስኮስ በተለያዩ የቤተ ክርስቲያን ሐዋርያዊና ማኅበራዊ ዘርፍ ላይ ተሰማርተው እጅግ ፍሬያማ ጊዜ እንዳሳለፉ ይነገራል። በነገረ መለኮት መምህርነት በኢየሱሳውያን ማኅበር አማካሪነት፣ በተለያዩ ተቋማት አስተዳዳሪነት፣ በጳጳሳት ጉባኤ ፕሬዚዳንትነትም ሰርተዋል። በመጨረሻም ርዕሰ ሊቃነ ጳጳሳት በመሆን የመላው ካቶሊክ ጳጳሳት የበላይ እረኛ ሆነዋል። ርዕሰ ሊቃነ ጳጳሳት ፍራንችስኮስ በታህሳስ 3 ቀን 1969 በሊቀ ጳጳስ ራሞን ሆሴ ካስቴላኖ ማዕረገ ክህነት ተቀበሉ። በ1973 በኢየሱሳዊ ገዳም የመጨረሻ መሐላ ካደረጉ በኋላ በግንቦት 2 ቀን 1992 ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ የኦኮ ጳጳስና የቦነስ አይረስ ረዳት አድርገው ሾሟቸው። ከጥቂት ወራት በኋላ በግንቦት ወር የካርዲናልነትን ሹመት ተቀበሉ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቫቲካን ቅዱስ ጴጥሮስ መንበር ጄስዊት ወይም ኢየሱሳውያን ከሚባሉት ጎራ የመጡ የመጀመሪያው ሊቀ ጳጳስ ናቸው። ቢቢሲ እንዳስነበበው ከሆነ ከሊቀ ጳጳስ ፍራንቺስኮስ በፊት ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክት 16ኛ ናቸው። እሳቸው በስድስት መቶ ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስም ሆነዋል። በወቅቱ ወደ ጵጵስናው ሲመጡ ነገሮችን በተለየ መልኩ እንደሚተገብሩ ተናግረው ነበር። ሊቀ ጳጳሳት ፍራንቺስኮስ የተለመዱ ያልነበሩ ድርጊቶችም ከባለ ሲመታቸው ቀን ጀምሮ አድርገዋል። በዚህም ለጵጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪ እና የእንስሳት ወዳጅ የነበሩትን የቅዱስ ፍራንቺስኮስ አሲስን ስም ነበር። በነባሩ የቫቲካኑ ሥርዓት እንደሚታወቀው ጵጵስና ሲቀበሉ በመንበር ላይ ቁጭ ብለው ሳይሆን ቆመው ነው ስልጣነ ክህነቱን የተቀበሉት። ልዩ ክብር የተጋነነ ድግስ ምቾት የሚነሳቸው አባት እንደነበሩም ይነገራል። አቅም ላነሳቸውና ለምስኪኖች ልዩ ፍቅርም ነበራቸው። ነዳያንን በማቅረብም ይታወቃሉ። ለድሆች የምትቆም ድሃ ቤተ ክርስቲያን ትማርከኛለች በሚለው አነጋገራቸውም ይታወቃሉ። ቫቲካን ለጳጳሳት ከምታቀርበው ውድ ሊሞዚን ይልቅ ሌሎች ካርዲናሎችን በሚያመላልሰው የህዝብ አውቶቡስ መሳፈርን የሰርክ ምርጫቸው ነበር። በአውሮፕላን ሲጓዙ በአንደኛው ደረጃ ማዕረግ ክፍል ውስጥ ሳይሆን ከተራው ህዝብ ጋር ወይም ኢኮኖሚ ክፍል ውስጥ ነበር የሚሳፈሩት። በሐኪም እርዳታ በፈቃድ የሚፈጸም ሞትና ጽንስ ማቋረጥን በመቃወም ጽኑ አቋም ነበራቸው። የእርግዝና መከላከያ መጠቀምንም ያወግዛሉ። የእርግዝና መከላከያ ቤተሰብን የሚያፈርስም ነው ብለዋል። በአንድ ወቅት በዓለም ላይ የሚፈጸሙ ሰብአዊ ጥቃቶችና ውድመቶች ግንባር ቀደም ተቃዋሚና ለተጎዱት አንደበት በመሆን የሚታወቁ አባትም ናቸው። በቅርቡም እስራኤል በጋዛ በምትፈጸመው ሰብአዊ እልቂት ላይ ከፍተኛ ተቃውሞ አሰምተው ነበር። የእስራኤልና የፍልስጤም መሪዎች በጸሎት መርሃ ግብር ላይ በጋራ እንዲገኙ ማድረግም ችለዋል። በደቡብ ሱዳን ተፋላሚዎች እግራቸው ስር ተደፍተው ሰላም እንዲያወርዱም ተማጽነዋል። የሩሲያና የዩክሬን ጦርነት እንዲቋጭም በብዙ ወትውተዋል። በካቶሊካዊት ቤተ ክርስቲያን ውስጥ እጅግ ወግ አጥባቂ ቢባሉም ባልተጠበቀ ሁኔታ ከቤተ ክርስቲያኒቱ የተገፉትን አባቶች በማቅረብም ይታወቃሉ። ከእምነታቸው ድንበር በዘለል ከአንግሊካን ሉተራንና ሜቶዲስት እምነት መሪዎች ጋር በጋራ መስራታቸው በበጎ ይነሳላቸዋል። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑ መናገራቸውም የሚጠቀስ ነው። ስለ ኢስላማዊ ጥቃት ከተናገርኩ ካቶሊካዊ ጥቃቶችም ስላሉ እሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎች አይዘነጓቸውም። ማንኛውም ጥቃት ጥቃት አድራሹን እንጂ ሃይማኖትን እንደማይወክል አስተምረዋል። በ2013 ታይምስ መጽሔት የዓለማችን ምርጡ ሰው ብሏቸዋል ይገኛል። በ2024 ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሰላም ኖቤል ሽልማት በእጩነት መቅረባቸው፣ ይህ ደግሞ በተለይ በተደጋጋሚ የእስራኤልና የፍልስጤን መሪዎች የማያባራውን ጦርነት ለማስቆም ስለ ሰላም መስበክና እርቅ እንዲያወርዱ ያለሰለሰ ጥረት በማድረጋቸው ነበር። በእርግጥ እኒህ ታላቅ አባት ተወዳጅ የሆኑትን ያህል ነቀፌታም በብዙ መልኩ አስተናግደዋል። በዚህም ወደ ቫቲካን ሳይመጡ ማለትም የአርጀንቲና ካርዲናል ሳሉ ለወታደራዊ መንግስት ስሱ ልብ ነበራቸው ተብለው ይከሰሳሉ። በአርጀንቲናው ታሪክ ቆሻሻው ጦርነት ተብሎ በሚታወቀው ዘመን ማለትም ከ1976 እስከ 1983 በብዙ ሺዎች የሚቆጠሩ አርጀንቲናውያን ደብዛቸው ጠፍቷል የአሁኑ ሊቀ ጳጳሳት ፍራንችስኮስ በወቅቱ በአርጀንቲናው ጁንታው አገዛዝ ታፍነው ለተወሰዱትና ብዙ ስቃይ ላስተናገዱ ምዕመናን የቤተ ክርስቲያኒቱ መነኮሳት ድምፅ አልሆኑም ይልቁንም ዝምታን መርጧል በሚል ክፉኛ ይተቻሉ በእርግጥ እሳቸው ከመድረክ ጀርባ ብዙ ሰርቻለሁ ታጋሾች እንዲለቀቁም ብዙ ጥሪ ያለው ሆኖም አልተሳካልኝም እንጂ ይላሉ። ብዙ ሰዎች ከአሰቃቂው ወታደራዊ አገዛዝ እንዲሸሹ እድሎችን አመቻችተው እንደነበርም ይነገራል። በአንድ ወቅት ለተመሳሳይ ፆታ አፍቃሪያን ያሳዩት ርኅራሄ ጥብቅ የቤተ ክርስቲያን ህግጋትን በሚከተሉት ጳጳሳት ሳይቀር ወቀሳ እንዲሰነዘርባቸው አድርጓቸዋል። የካቶሊክ ቤተ ክርስቲያን የተመሳሳይ ፆታ አፍቃሪያንንም ቢሆን እጇን ዘርግታ ነው መቀበል ያለባት ማለታቸው ይታወሳል። ሊቀ ጳጳሳት ፍራንችስኮስ ሌላኛው አስገራሚ መልካቸው ከፍተኛ የማህበራዊ መገናኛ ተከታይ ያላቸው መሆኑ ነው። ኢንተርኔት የእግዚአብሔር ስጦታ ነው በሚለው ንግግራቸውም ይታወቃሉ። በዚሁ ገለጻቸው አጠቃቀሙ ታላቅ ኃላፊነትን የሚጠይቅ እንደሆነም አሳስበው ነበር። ሊቃነ ጳጳሳት ፍራንችስኮስ በኤክስ ገጻቸው በእንግሊዝኛ፣ በስፓኝ፣ በጣሊያንኛ፣ በፖርቱጋልኛ፣ በፖላንድኛ፣ ፈረንሳይኛ፣ ጀርመንኛ፣ አረብኛና ላቲን ማለትም ዘጠኝ ቋንቋዎች መልእክት የሚያጋሩ ሲሆን በአጠቃላይ ከሃምሳ ሚሊዮን በላይ ተከታዮች አሏቸው የጳጳሱ ኢንስታግራም ገጽ ዘጠኝ ነጥብ ዘጠኝ ሚሊዮን ተከታዮች ያሉት ሲሆን በቅርቡ አዳዲስ ቴክኖሎጂዎችን መጠቀም የሰውን ግንኙነት እንደማይተካ የሰውን ክብር የሚያስከብርና የዘመናችንን ቀውሶች እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል ሊቀ ጳጳሳት ፍራንችስኮስ ለመጨረሻ ጊዜ በኤክስ ገጻቸው መልእክት ያስተላለፉት ከህልፈታቸው አንድ ቀን ቀደም ብሎ የፋሲካ ዕለት ነበር። በመልእክታቸውም ክርስቶስ ተነስቷል፣ እነዚህ ቃላት የመኖራችን አጠቃላይ ትርጉም ይይዛሉ፣ ምክንያቱም እኛ የተፈጠርነው ለሕይወት እንጂ ለሞት አይደለም ብለው ነበር። የካቶሊክ ርዕሰ ሊቃነ ጳጳሳት ሲያርፉ የሥርዓተ ቀብር ሁኔታ በልዩ የሚዘጋጅ በመሆኑ በመጀመሪያ የጳጳሱን ሞት በይፋ ከተረጋገጠ በኋላ ለአገልግሎቱ በተመረጡ ካርዲናል አማካኝነት የብር መዶሻ በመያዝ ሶስት ጊዜ የሞቱትን ጳጳስ ራሳቸውን ስማቸውን እየጠሩ በቀስታ ይመታሉ። አስከሬን ምርመራ ግን ፈጽሞ አይደረግም። ከዚያም አይሪሻዊው የጳጳሱን የግል ክፍሎች ያሽጋሉ። የቀብር ስነ ሥርዓቱን ያዘጋጃሉ። በጣው የተመረጡ ሶስት የካርዲናል መራጮች ያካተተ ቡድን አስከሬኑ ለህዝብ ለማሳየት ወደ ቅዱስ ጴጥሮስ ባዛሊካ የሚዘዋወርበትን ጊዜ ይወስናል። የጳጳሱ የአሳ አጥማጅ ቀለበትና ህጋዊ የእርሳስ ማህተም አላግባብ መጠቀምን ለመከላከል በስርዓት ይወገዳል። በቫቲካን የዘጠኝ ቀናት የሐዘን ጊዜ ይታወጃል። የቀብር ስነ ስርዓቱ ጳጳሱ ከሞቱ ከአራት እስከ ስድስት ቀናት በኋላ በቅዱስ ጴጥሮስ አደባባይ ይካሄዳል። ስርዓተ ቀብሩ ከተፈጸመ በኋላ እንደ ቤተ ክርስቲያኒቱ ህግ የአዲሱ ርዕሰ ሊቃነ ጳጳሳት ምርጫ ከ15 እስከ 20 ቀን ውስጥ ይጀመራል። አዲስ ሊቃነ ጳጳሳት እስኪመረጥ ድረስ ቤተ ክርስቲያኒቱ በካርዲናሎች ቡድን ትመራለች። ቀጣዩ ሊቀ ጳጳሳት የሚመረጡትም በዚሁ የካርዲናሎች ቡድን ነው። የካቶሊካዊት ቤተ ክርስቲያን 252 ካርዲናሎች ያሏት ሲሆን በሊቀ ጳጳሳት ምርጫው ላይ ድምፅ መስጠት የሚችሉት 138ቱ ካርዲናሎች ብቻ ናቸው። ከ1975 ጀምሮ በሊቀ ጳጳሳት ምርጫ ላይ ድምፅ መስጠት የሚችሉት እድሜያቸው ከ80 ዓመት በታች የሆኑ ካርዲናሎች ብቻ እንዲሆኑ ተደርጓል። ካርዲናሎቹ በእነዚህ ጊዜያት ከውጭ ዓለም ጋር መገናኘት የማይችሉ ሲሆን የምርጫው ሂደትም በጣም ሚስጥራዊ ነው። ካርዲናሎቹ አዲስ ሊቀ ጳጳሳት እስኪመርጡ ድረስ ይቆያሉ። ረዥሙ የቆይታ ጊዜ በ13ኛው ክፍለ ዘመን ሊቀ ጳጳስ ለመምረጥ ሶስት ዓመት የቆዩበት ነው። በ2013 ሊቀ ጳጳስ ፍራንችስኮስ ሲመረጡ ከአንድ ቀን ብዙም ያልተሻገረ ነበር። ሊቀ ጳጳስ ፍራንቺስኮስ በሮም በሚገኘው በቅድስት ማርያም ማጆር ባዛሊካ መቀበር እንደሚፈልጉ ተናዘዋል። በኑዛዚያቸው መሠረት የቀብር ሥነ ሥርዓት በመጪው ቅዳሜ ይፈጸማል። አብዛኞቹ ጳጳሳት በቅዱስ ጴጥሮስ ባዛሊካ ስር በሚገኘው መቃብር ውስጥ ቢቀበሩም ሊቀ ጳጳስ ፍራንቺስኮስ ግን ቀደም ሲል በሮም በሚገኘው በቅድስት ማርያም ማጆር ባዛሊካ መቀበር እንደሚፈልጉ ተናዘዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ስልፈት የተሰማትን ሀዘን ገልጻለች። በኢትዮጵያ የሚገኙ ካቶሊካውያንና በጎ ፈቃድ ያላቸው ወገኖች ሁሉ ለብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘላለማዊ እረፍት በጸሎት ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ጎን እንዲሆኑ ጥሪ ቀርቧል። የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ኅልፈተ ሕይወት አስመልክቶ በኢትዮጵያ እንዲሁም በዓለም አቀፍ ደረጃ የሚከናወኑ ሥርዓተ ቀብርና ሌሎች መርሃ ግብሮችን በተከታታይ የምታሳውቅ መሆኑንም የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፊል አስታውቀዋል። ከዚህ ጋር በተያያዘ የተለያዩ የሃይማኖት ተቋማትም የሐዘን መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሮም ካቶሊክ ቤተ ክርስቲያን መሪ በሆኑት በብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንችስኮስ ህልፈት የተሰማቸውን ጥልቅ ሐዘን ለመላው የሮማ ካቶሊካዊ መሪዎችና በመላው ዓለም ላሉ ምዕመናን እንዲሁም በኢትዮጵያ ላሉ ካቶሊካውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም የገለጹ ሲሆን የዓለም ታላላቅ አብያተ ክርስቲያናትና ቤተ እምነቶችም ሐዘናቸውን ገልጸዋል። በተመሳሳይ መልኩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ ሀጂ ኢብራሂም ቱ ጽሁፋ የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የዓለም ሀገራት መሪዎችም ሀዘናቸውን በተለያዩ መንገዶች አስተላልፈዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንችስኮስ ክብር የፌዴራልና የግዛቶች ሰንደቅ አላማዎች ዝቅ ብለው እንዲውለበለቡ መመሪያ ሰጥተዋል። ትራምፕ በስርዓተ ቀብር ላይ ለመታደም ወደ ሮም ሊያቀኑ እንደሚችሉም የዋይት ሀውስ መረጃዎች ገልጸዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በህብረተሰቡ ውስጥ በጣም ለተጎዱ ያደረጉት ለፍትህና ለእርቅ ባደረጉት ቁርጠኝነት ሁሌም ይታወሳሉ ብለዋል። ፕሬዚዳንት ቭላዲሚር ፑቲን በሩሲያ ኦርቶዶክስና በካቶሊክ አብያተ ክርስቲያናት መካከል ህብረት ለማምጣት የጣሩ ናቸው ብለው ሀዘናቸውን ገልጸዋል። ዛሬ የፍልስጤማውያን የልብ ወዳጅና የመብት ተከራካሪ የሆኑትን አጥተናል ሲሉ የሐማሱ ወታደርና ዋና አዛዥ ባሲም ናይም ምስክርነት ሰጥተዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስና የአፍሪካ ህብረት ኮሚሽን ሊቀመንበር መሐመዱ አሊ ዩሱፍ እና የኢጋድ ዋና ጸሐፊ ወርቅነ ገበየው እንዲሁም የዓለም ጤና ድርጅት ሊቀመንበር ቴድሮስ አዳኖም የርዕሰ ሊቃነ ጳጳሳት ፍራንችስኮስ ታሪካዊ ተጽዕኖ ለሰላምና ለሰብአዊ ክብር ድምፅ ነበሩ ሲሉ አወድሰዋል። በርካታ የዓለም ታላላቅ መሪዎች የርዕሰ ሊቃነ ጳጳሳት ፍራንችስኮስ ዕልፈተ ሕይወት አስመልክቶ አስተያየቶችን ሰጥተዋል እየሰጡም ይገኛሉ። ዝግጅቱን ከቢቢሲ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ማህበራዊ መገናኛዎችና ከአባ ፊሊጶስ ደንድር የፌስቡክ ገጽ ከተገኙ መረጃዎች አጠናቅረነዋል።